የሚበሉት ያጣሉ። ሁለት ኩንታል በክረምት ሰጥቻ ሰጥቻለሁ በመኸር አራት አድርገህ ልትመልስ፣ ምሳሌ አለ። የለም እንዲህ አይነት ግብይት በደንብ አለኮ። በተለይ ገጠር ላይ በብዛት አለ። ከተማ ላይ መቶ ብር ታስቀምጣለህ በየወሩ 7% ይታሰብልሃል፣ ዘጠኝ 9% ይታሰብልሃል። እየታሰበለት ወለዱን የሚቀበለው አካል እየበላያለን አኪለ ሪባ ረሱል ሰለላሁ ዐለይሂ ወሰለም የተራገሙት የመጀመሪያ ይሄ ነው። ወሙኪለሁ በዚህ መልኩ ተደራድሮ እንዲበላ ያደረገውም እንደዚሁ እሱንም ተራግመዋል። ወካቲበሁ ጸሐፊውንም ከወርደ መወዙ ውጪ ወለዱን በመብላትም ይሆን በመስጠት ላይ ቀጥተኛ ድርሻ የሌለው ነገር ግን ተቀጥሮ ሊሆን ይችላል ወይም ደግሞ ድንገት ተጠርቶ እየፈረመም ሊሆን ይችላል ወሻሂደ ይሄ ምስክሮቹም ሁላቸውም ተራግመዋል ነቢዩ ሰለላሁ ዐለይሂ ወሰለም። ይሄ የወለድ ጉዳይ አይ በአሁኑ ሰዓት ይሄ የወረቀት ገንዘብ ቂማ ስለሌለው እውነተኛ ገንዘብ ስላልሆነ ችግር የለውም እያሉ እየሰበኩ ያሉ አካላት አሉ። እርግጥ ነው የወረቀት ብር በራሱ ቂማ የለውም፣ የረባ ቂማ የለውም። አንድ መቶ ብር አንድ መቶ ብር የአንድ ኩበት ያክል ፋይዳ የለውም። ቀጥታ ቂማውን ካወዳደር ሁለት መቶ ብር ኖት የአንድ ኤፎር ወረቀት ያክል ዋጋ የለውም። ኤፎር ወረቀቱ ማስታወሻ ትይዝበታለ፣ የተለያየ ነገር ትጠቀምበታለ። አንድ ኩበት ማገዶ ትጠቀምበታለ። ይሄ ማገዶ እንኳን ለመሆን የሚፈይድ አይደለም። ይሄንን ብቻ በመያዝ ስሪቱ በራሱ ያን ያክል ዋጋ ስለሌለው እውነተኛ ገንዘብ ማለት ወርቅና ብር ፊባ ሲልቨር እሱ ነው። በቁርአን በሐዲስ የተጠቀሰው ይሄኛው የራሱ ዋጋ ስለሌለው በዚህ መገበያየት በዚህ አስር ሰጥተህ አስራ ሁለት መቀበል ግን ወለድ አይደለም እያሉ የሚቀሰቅሱ ሰዎች አሉ። በርካቶች በዱንያ ፍቅር የተነሳ እየተሸወዱ ነው ያሉት ወለድ ነው በደንብ አድርጎ ወለድ ነው። ወርቅና ብርን አንድ የወርቅ ሳንቲም ዲናር አስር ሰጠህ አስራ አንድ መቀበል አትችልም። አንድ ፌብዛ ሲልቨር ብር የሚለው አሻሚ ስለሆነ አስቸጋሪ ቃል ነው። ከጊዜ በኋላ ብር አይደለም ይሄ የምንጠቀምበት ወረቀቱ ብር አይደለም። በነገራችን ላይ ሰዎች እንዲቀበሉት ብለው ነው በኃይለ ሥላሴ ጊዜ ብር ብለው የሰየሙት። ህዝቡ አልጠቀምም ይሄ ምን ዋጋ አለው ብሎ አስቸገረ። ብር ብለው ሰየሙት። ጭራሽ ብር ብለው ሊያታሉ ነው ብሎ አሁንም አስቸጋሪ ህዝቡ ምክንያቱም ብር እንዳልሆነ ያውቃል። አሁንኛ ደግሞ ብር ሲባል የምናውቀው ወረቀቱን ነው ብዙ ህዝብ ብር የሚባለው ትክክለኛ ይሄ እንዳልሆነ ያውቅ። ብር የሚባለው ግን ለጌጥነት እያዋላ ያለው ሲልቨር ፊዳ ነው፣ ብር የሚባለው ያ ነው እንጂ ይሄ ብር አይደለም። ይሄ ወረቀቱ የምንጠቀቀምበት ብር አይደለም። እሱ ሌላ ሀገር ብንሄድ እኮ ምንድን ነው የሚባለው? እንዳገሩ ነው አረስ እንጂ፣ ሳውዲ ስንሄድ ሪያል፣ አሜሪካ ዶላር፣ ኬንያ ስንሄድ ሺሊንግ በየአገሩ ተለያዩ ይስማሉ። ብር የሚለው ሲልቨር ሲባ በቁርአን በሐዲስ ተጠቅሰው እናገኛቸዋለን። እነዚህ የተጠቀሱት የተሰሩበት ስሪት በራሱ በቁሱ የተነሳ ዋጋ ስለኖራቸው አይደለም። ሰመንያ ዋጋ ዋጋቸው በጀርባ ያለው ዋጋ ዕርፉ ነው ዋጋ እንዲኖራቸው ያደረገው ይሄው። በረሱል ሰለላሁ ዐለይሂ ወሰለም ዘመን አንድ የወርቅ ሳንቲም በአስር የብር ሳንቲም ነበር የሚለዋወጡት አንድ ለአስር በዛ ሲል አንድ ለአስራ ሁለት ነበር። ዛሬስ አንድ ግራም አንድ ግራም ወርቅ አንድ ግራም ወርቅ ስንት ሺህ ይሸጣል? ከሰባት ሺህ በላይ ደረሰ መሰለኝ አይደል? እሺ። አንድ ግራም ፍድ ሲልቨርስ ምናልባት ሁለት መቶ ብር አካባቢ እንደዛ ነው፣ እዛ አካባቢ ርቀቱ። ያኔ የነበረው አንድ ለአስር ነበር፣ ሬሾ ንፅፅሩ አንድ ለአስር ነበር። ዛሬስ እጅግ በጣም ብዙ በጣም ብዙ እጥፍ ማለት ነው። ምናልባት ሠላሳ አምስት እጥፍ ወይም መጠቆም መጣቆም የፈለኩት ምንድን ነው? እነዚህ ቁሶች እነዚህ ማዕድኖች ዋጋ እንዲኖራቸው ያደረጋቸው የሰዎች ዑርፍ ነው፣ ልማድ ነው። በሆነ ሰበብ በሆነ ምክንያት የሰዎች ፍላጎት ቢቀየር ተፈላጊነታቸው ይወድቃል። ልክ የሲልቨር ዋጋ እየቀነሰ እየቀነሰ እንዳለው ማለት ነው። እየቀነሰ ነው ያለው። ያኔ በአስር ድርሃም የሚገዛ ፍየል ዛሬ በአስር ዲርሃም የብር ሳንቲም ማለት ነው። ዛሬ በተመሳሳይ አይገዛም። ወርቅ ግን ከዛን ጊዜውም የበለጠ እየጨመረ ነው ያለው ወይም በዛው አቅራቢያ ነው ያለው። የፈለኩት ምንድን ነው ሽብሀ እየፈጠሩ ያሉ አካላት ብዥታቸው ዋጋ እንደሌለው እንድንረዳ ነው። ሲልቨርና ወርቅ ሲሆን ነው እንጂ እውነተኛ ሳንቲም፣ ይሄ ወረቀቱ እውነተኛ ሳንቲም አይደለም፣ እውነተኛ ገንዘብ አይደለም። ስለዚህ ይሄ አራጣ የለውም፣ እንደፈለከ አርጋ ገብይበት ይላል። ይሄ ብዙ መዘዝ አሉ። ይሄ ንግግር አንደኛ ወለድን ይፈቅዳል፣ ሁለተኛ ዘካን የሚንድ ነው። ገንዘብ አይደለም ካልክ በሚሊዮን የሚቆጠር በሚሊዮን የሚቆጠር ሀብት ያከማቸውን ሰው እሱ ወርቅ አይደለም የሰበሰበው፣ በምን ስሌት ነው ዘካው የምትለው? የሰበሰበው የወረቀት ብር ኖት ወይም ዲጂታል ብር፣ ይሄ እውነተኛ ብር አይደለም አልከው እና እውነተኛ ካልኩሌተር ለምን ዘካ ተጠይቀኛለህ ቢል በእምድርም ታሳምር አንተ ሳንቲቦን ስለፈለካት አትሸወድ። እንዲህ አይነት ከባድ ጥያቄ ምላሽ የሚያሻው ነው። የሰዎች ሙሉ ንብረት በዚህ ዘመን መገበያያቸው ምን እየሆነ ነው ያለው? ይሄ ወረቀት ገንዘብ፣ ዲጂታል ገንዘብዬ ተተክቷል እንዳለሁ ወርቅና ብርማ መገበያ ከመሆን ወጥቷል። ዘመናት ወለድ የለውም ይሄ ካልከው ዘካን እየዳድከው ነው ያለኸው። አይ ዘካ አለ፣ ነገር ግን ይሄኛው ገንዘብ አይደለም። እንዲህ የሚባል ነገር የለም ተመሳሳይ ነገሮችን መነጠል አይቻልም። ገንዘብ አይደለም ካልክ ዘካ አለበት ማለት አትችልም። አትችልም። ሌላኛው መዘዙ በዚህ ውስጥ ያለው በዚህ የወረቀት በር ያለው ግብይት ባጢል ነው እያልክ ነው ያለው። ገንዘብ አይደለም ካልክ እንዴት ብለህ ነው ባጢል ገንዘብ ባልሆነ ነገር ቤት የምትገዛው? እንዴት ነው መኪና የምትገዛው? ይሄ እኮ ማጭበርበር ነው። ለምን በፎርጅ ፎርጅ ድብረ ለምን አትገዛ? ከገዛል እስኪ ኤፎር ወረቀት ቅድመ አንስተ ነው አንስቻለሁ። ከብር ኖት የተሻለ ቂም አለው ስናየው። ነገር ግን ሁለት መቶ ብር ኖት በጀርባው ህግ አለ፣ በጀርባው ዑርፍ አለ። በዛ የተነሳ ዋጋ ኑሮታል። አይደል እንዴ? አይ ህኛው በኤፎር ወረቀት ይሄን ነገር ልግዛህ ብለው ይሸጥልኛል እንዴ? ሰው ነው የሚለው። የትኛው መጠኑ ይበልጣል? ኤፎር ይበልጣል። የትኛው ነው በራሱ በጥሬው ካየ ነው የትኛው ይበልጣል? ወረቀቱ ነው የሚበልጠው። ተረም የሚበልጠውን ይዘህ ለምን አትሸጥልኝ? ለምን ደግሞ አይቀበለን? ይሄ ዑርፍ የለም በጀርባ መገበያያ ተብሎ እንዲታሰብ የሚያደርገው ህግ የለም፣ ስምምነት የለም፣ የሰዎች ስምምነት የለም፣ ህግ የለም። ይሄ ምንድን ነው የሚጠቁመን? ያንኛው ገንዘብ ተብሎ እንዲጠራ እንዲታመን የሚያደርገው በጀርባው ምን አለ? ዑርፍ ልማድ አለ፣ ሰዎች ዘንድ ህግ አለ፣ ሰው ተቀብሎታል። ስለዚህ ከተስማሙበት አሞሌ መገበያያ ነበር፣ በፊት ፊ መገበያያ ነበር። አሁን ያን ያክል ቂም። ከዛ ውጭ ግን ይሄ የወረቀት ብር ኖት ወይም ዲጂታል ብር ኖት ገንዘብ አይደለም። ካላንድ ሰው በዚህ መገበያቱ ምን እየፈጸመን ያለው? ማጭበርበር ነው እየፈጸመ ገንዘብ አይደለም አይደለም ብሏል አይደለ ገንዘብ አይደለም ባለበት ነገር ለምንድነው የሚገዛበት? ይሄ እኮ ማድረግ አይቻልም፣ ብዙ መዘዘዎች አሉት። ወደ ነጥቤ ስመለስ የወለድ ጉዳይ ሰባኬዎች ስለበዙ በዚህ ዘመን ገንዘቡ በየጊዜው ቂማው እያሽቆለቆለ ነው። ምንዛሬ እንደዚህ ብሎ እንዲህ አይነት ማንም የሚረዳቸውን እውነታዎችን? የተለየ ሳይንስ አስመሰለው ሰዎችን የሚሸውዱ ሰዎች አሉ። ብሩ ዋጋ እንዳጣ እኮ ሁላችንም እናውቀዋለን። የዛሬ ብር በረካ የለውም ይልሃል። ገጠር ሂድና ጠይቀው። እንዳንተ እንግሊዝኛ እየቀላቀለ ባያወራም ብሩ ቂማ እንዳጣ ያውቀዋል ያውቀዋል። ከዘመናት በፊት ፍየል አምስት ብር ገዝተው ስጋውን ተጠቅመው ቆዳውን አምስት ብር ሸጥነው ይላሉ። ምናብ እኮ አይደለም፣ የተከሰተ ነው። ዛሬስ ዛሬ ደግሞ ቆዳውን የገፈፈውን ሰው በአካሀብረወ ረሽ ጣልልን ነው የምልህ ነው። ቆዳው ትናንትም ዛሬም ሥራ መስራት ይችላል። በሆነ ምክንያት ግን በሆነ ከመንግስት ጋር በተያያዘ ምክንያት፣ ከግብይት ጋር በተያያዘ ምክንያት፣ ከኤክስፖርት ጋር በተያያዘ ምክንያት ተፈላጊነቱ ነ ስለቀነሰ ሸክም ሸክም ሆኗል። ሸክም ስለሆነ ለማይረባ ገንዘብ ምናልባት ቦታው ብትወስደው አስር ብር ሀያ ብር ልትሸጠው ትችላለህ። ግን ለታክሲ የምታወጣው ከዚ በላይ ስለዚህ፣ ገፋፊው ግረ መንገዱ እንዲጥልልህ ትጠይቃለህ። በራሱ ዋጋ ዴ የለውም አለው። ለምን ዋጋ አጣ? ዋጋ እንዲያጣ ያደረገው ነገር ስለገጠመ። ዋጋ እንዲኖረው የሚያደርግ ቢመጣስ የተለየ ዋጋ ይኖራል። የሆነ ሰዓት ምናልባት እዚህ አካባቢ ኑር አይኑር አላውቅም፣ ዋንኪ የሚባል ቃል ታውቃላችሁ። ክፍለ ሀገር ላይ ከበጎችና ፍየሎች ውስጥ በጎች የበቆዳ በውድ በሚሸጥበት ጊዜ አይሄ ዋንኬ ነው፣ አይሸጥም ይላሉ። አንገቱ ጥቁር የሆነ ነው መሰለኝ በደንብ አሁን አላስታውሰው። ከዛ ዝም ብሎ በማይረባ ብር በቃ ሎሰ አይደለም ብለው ይወስዱ። ፋብሪካ እኮ አንገቱ ጥቁር ሆነ ነጭ ሆነ ልዩነት ይዘው፣ እነዛ የሚሰበስቡት ሰዎች ዘንድ ግን ብልጠታቸው ይሁን የእውነት የሚቀበሏቸው እነዛ ብለዋቸው ይሁን አናውቅም፣ ዋጋ እንዳይኖረው አድርገውታል። ዑርፍ ነው ይሄ ይሄ ቆዳ፣ ሌላው ሰው አይዝም ብለው ነው እነዚህ የሚሉት። በውድ ግዛኝ ብትለው አልገዛህም ነው የሚልህ። ለምን እንደ ዑርፍ ዋጋ አልኖረውም፣ እዛ ቦታ ላይ ቦታው፣ ፋብሪካው ጋር ይሄድ የሚሰራው ስራ አለ ከሌሎች ያልተለየ። የፈለግኩት ምንድን ነው በዚህ ዘመን እየተለቀለቁ ያሉ ስለወለድ የሚሰብኩ ወደ ወለድ የሚጣሩ የባንክ በወለድ ማበደር በወለድ መስጠት ማስቀመጥ ችግር የለውም ተጠቀምበት እያሉ እየቀሰቀሱ ያሉ ሰዎች እንዳንታለል ከአላህ ጋር ነው ጦርነት እየከፈትን ያለው። ገንዘባችን ዋጋ ያጣብናል። ምን እናድርገው? ሰራበት፣ ስራበት፣ ከቻል ምትችለው ስራበት። ከዛ ወጪ ግን አማራጩ ወንጀል ሊሆን አይገባም። አማራጩ ወንጀል መሆን የለበትም። ሰው ይሄ ለከት ያጣ ነሽዳ ሲወገዝበት፣ እሺ በዲል ምንድን ነው መከ ምትክ የሚሆን ነገር ንገሩን ይላል።

እንደዛ ካልክ ሰራበት። ከዛ ውጪ ይሄ ምርጫ አይሆንም፣ ይሄ አማራጭ አይሆንም። በዚህ መልኩ ከአላህ ጋር ጦርነት መግባት ስለሆነ በርካታ በዚህ ዘመን በተለይ ብዥታ እየፈጠሩ እየፈቀዱ ያሉ ሰዎች እንዳታልሉን። ከአላህ ዘንድ ቆመው ሒሳብ አይተሳሰቡልንም፣ ሲራጥን እጃችንን ይዘው አያሻግሩም፣ ቀብር ውስጥ አብረውን አይገቡልንም። ሁሉም የራሱ ሒሳብ ነው ያለበት፣ የራሱ አኼራ ነው ያለበት። ልንጠነቀቅ ይገባል።